አንዴ ቀጥታ ይህ አብል ሄደን የምትባለዋ ልጅ ለልደስ ስጦታ የሰጠችኝ አብል ነው። ባለዚያ አብል አሁን የሰዎች ስጦታ ስለማያስፈልገኝ ነና ቅራቅንቦሽን ውሰጂልኝ።

ምንድ ነው ለተሳደብ ነው የመጣሽው ምን አርገኝ ሰድ በኋላ አንተ እኮ ልክ ነበርክ ሁል ጊዜም ልክ ነክ እንዴት የምርሽን ነው ሀብሉን የሰጠው ስለባያ ነበር ይወደኛል ብዬ አስብ ነበር እሱ ግን አሳልፎ ለብሌን ሰጣት ሀብሉን አሃ ሐሳቡን ያመጣቸው ሐሳቡን ያመጣቸው አውቃለሁ ብለኝናት አንተንም እሷንም ለመውቀስ አይደለም የመጣሁት ፍቃደኛ ከሆንክ ጓደኛሙችን ነው እንዴ? ጓደኛ ተቀለ። ብዙ ሰዎች የሚወዱትን ሰው ሲከተሉ የሚያፈቅራቸውን ሰዎች ያጣሉ ይባላል። ይሞቃል መሰለኝ። እንደ አዲስ መጀመር እንችላለን አይደል? ምንድን ነው ምንጀምረው? እንጀምራለን። እንጀምራ ትንሽ የፈራ ትመስላለ። አይዞሽ። አሁን እየነገርኩ ያለውስ ነገር በህልም አይደለም። ከሆነም እስከ ዘላለም ባልነቃ ደስ ይለኛል። ያኔ ወድ ለከ እንደዚህ የሚወደኝ ሰው ነበር ስገፋ የነበረው? ለማንኛውም ፍቅራችንን ጋዳ እናውጣውም። እሺ ሚስጥር ነው የምናረገው። በተለይ ብለኝ መስማት የለባትም። ፍቅረኛሙች እንደሆነ እንድታቀል ፈልግ። ፍቅረኛዬ አው ምን ነው ፍቅረኛዬ መሆን አፈልግም እንዴ። አረ ፈልጋለሁ ማለቴ። አልፈልግም? ለምን አልፈልግም። አሁን ስልኬን ትሰጠኛል። ስልኬን ይዤ አልመጣውም። ከፈለግሽ ግን ቤት ሄደን ሰጥሻለሁ። አረ እባክህ ስልክ ቁጥርህን ነው የጠየቅኩህ። ተረጋጋ እንጂ ነው እንዴ እኔ እኮ ደግሞ ስልኩ መስሎኝ። በቃ ያዢ 09 23 93 44። መግባት ይፈቀዳል። መግባት ይፈቀዳል ማግባት ነው የማይፈቀደው። ምን ማለት ነው ልሳሳ። ትዳርን ከሚፈሩት ሴቶች ውስጥ ነሽ እንዴ? የታይቹ ፈረዋለሁ የግድ እኮ ማግባት አይጠበቅብሽም ካገቡት ሰዎች እኮ አይተሽ መማር ትችያለሽ አይመስልሽም ስለ አክስት ልጅ ከሆነ እያወራህ ያለኸው ከዚህ በኋላ ያለውን አላውቅም ግን እስካሁን በጣም የተረጋጋ ትዳር ነው ያላችሁ እዚህ ቤት ከተቀጠርኩኝ ሶስት አመት ሆኖኛል ነው ያልሽኝ እንደውም ከዛ ሳያልፈኝ ይቀራል ብለህ ነው እንዴት ነው ግን እስካሁን ልጅ ያልወለደችው ማለቴ ያው ከአክስቴ ልጅ ጋር በደንብ ስለምት ቀራርቡ ብዬ ነው፣ ምናልባት ከነገረች። በእርግጥ ቀረቤቴ ለዚህ ባያደርሰኝም፣ ግን ስገምት ልጅ መውለድ የሚችሉ አይመስለኝም። ሰላምዬ እኮ መውለድ ትችላለች። እንደምትችል በምን አወቅ? ማለቴ ችግሩ ከሱ ይሆን እንዴ? ቆይ አልተመረመሩ? ጋሽ ጭራሽ መመርመሩን የፈለጉት አይመስለኝም። ሲያወሩ የሰማሁትን የነገርኩ። እሱ ጭራሽ ስለ እንደዚህ አይነት ጉዳይ እንዲነሳ አይፈልግም። ማቲያ ይህን ያህል ራሴን እስክስት ድረስ ጠጥቼ ነበር እንዴ ጋሽ? እኔ ነኝ እዚህ መኝታ ቤት ውስጥ ያስገባል። ተፈጥሯን ማለት ነው? አዎ ተው ብልክም እምቢ አልከኝ። ጉልበቴን ተጠቅሜ ነበር እንዴ? አይ፣ እንደሱ እንኳን አይደለም። እኔ እራሴ ፈልጌ ነው። ምን? አዎ ጋሼ፣ ከእሱ ፍቅር ይዞት። ነይ እንዴ ብሌን ግቢ ድንገት ከየት መጣሽ? ዛሬ እና ሊፍ ተመልሽ? አሁንማ እንዴ መጥሻል። የመኪና አቅጣዳ ደስ ይላል። ወደ ትምህርት እየሄድሽ ነበር እንዴ? አሁንስ ትምህርት ትምህርት እንዴት እንዳስጠላኝ። ምን ነው፣ ድጋሚ ወላጅ አንቺ ተባልሽ እንዴ? ወላጄና አሞብኛል። መቼም ስለኔ አይደለም እያወራሽ ያለሽው። አንተማ ብትታመምን ቢያንስ መታከም ያለክ። እናትሽ ታማብሽ ነው። መንገድ ስራ በጣም ከብዷታል። ሌሊት ስለምትነሳ ብርድ መታት መሰለኝ። አዳሩን ሙሉ በጣም ስታቃስት ነው ያደረችው። እና እኔ ለምን የመታከሚያ ገንዘብ ሰጥቼሽ ደህና ሆስፒታል ሄደሽ ለምን አታሳክሚያት? ስንቴ ነው የምነግርህ? እኔ አንተን ገንዘብ አልፈልግም። ስራ ሰርቼ የጣልካትን እናቴ ማገዝ ነው የምፈልገው። አልዋሽም፣ ትምህርቴ ማቆም አልፈልግም፣ ግን ደግሞ ከትምህርት በኋላ የሚሰራ ስራ ካለ ማንኛውም ስራ ቢሆን እሰራለሁ። ለምን ሽንት ቤት ማዝራት አይሆንም። ለጊዜው የጽዳት ሰራተኛም አለ። ስለዚህ ለእኔ የሚሆን ስራ የለህም ማለት ነው? ለምን አንቺ አርፈሽ ትምህርትሽን ትማሪ የሚያስፈልገሽ ነገር ደግሞ እኔ እረዳሻለሁ። ሰላም ነው ጋሽ አይ የባለቤቴ አክስት ልጅ ነው። እሺ የጠየቀ የለም እኮ። ነው ወይስ ሚስጥርህን ሰምቶ ለባለቤትህ እንዳይናገር ፈረክ?

ቆይ፣ አታልቀኝም። ምን ይመስላል በእናታችሁ? ምንድን ነው ችግርሽ አንቺ? በቃ ተፋችኝ እንዴ? እረ አቅጥኝው እንዴለሞን እሺ ልጅ ዳግም። እሺ ጋሽ ሰለሞን፣ ሰላም ነው? ሰላም ነው፣ ግን በሰላም ነው ምኑ? አሁን ከዚህ የወረደችው ልጅ እርግጠኛ ነኝ ውስጧ ሁለት ወጥመሻዎች አሉ። እንጂ ግን ምንናት? በጣም ይቅርታ ገለ። እ አው ያው አንዳንድ ጉዳዮችን ምረዳት፣ የትምህርት ቤቷንም ደግሞ የምከፍልላት ልጅ ነች። ግን እኮ አንተ የምትረዳት ሳይሆን እሷ እኮ ከፍላ የምታስተምር ነው የምትመስል፣ እንዴ! በጣም ይገርማል። ለማንኛውም ወደ ጉዳያችን እንመለስ። ልጅ ዳግም እንዴት ነው ድርጅቱን ዞሮ ዞሮ ብለህ ተመለከትከው? አዎ አየሁት። በጣም ይገርማል። ያክስቴ ልጅ ለካ እንደዚህ ሀብታም ሰውን ያገባችው። በእውነት ያርግልህ። አይሰለሙን አንተ በጣም ጥሩ ሰው ነህ። እግዚአብሔር ባርከዋል። ባንተ መልካምነት አይደለ እንዴ? እኔን ያስጠጋኸኝ። ስንቱ መሰለ፣ አይደለም ያክስት ልጅ ወንድም እህት እንኳን አያቀርብ። አንተ በጣም ጥሩ ሰው ነው ማለት እግዚአብሔር፣ ቃል የለኝ። አመሰግናለሁ ጥሩ ሰው ነው የምልሽ። ፍቅር ከዝም በላቸው ጋር እንዴት ናችሁ ባክሽ? ስለኔ ምንም ስሜት የለውም። ባለፈው አንቺ ሁሉን ነገር ከነገርሹ በኋላ እንኳን ስለ እሷ ማርዋት የመቻቁም። በእርግጥ ፍቅር ከባድ ነገር ነው፣ ግን ደግሞ እኮ ፍቅር አንቺ ጋርም ችግር አለ። ፍቅሪን ለመግለጽ ነው ችግር። ከንግግር ይልቅ እኮ ተግባር ይቀድም ነበር። እኔ እሱን አላልኩ። እስኪ አንቺ እና ሄደንን ተመልከች እንተመልከች። ለስሙ ሁለታችሁ የሚያብታም ልጆች ናችሁ፣ ግን እሷ ከአንቺ የተሻለ ራሷን ትጠብቃለች ማለት ማለት ማ? እስኪ እኔን መነጽር አውልቂ። ግን ያለዚህ መነጽር ደስ እንደማይል ተቀያለሽ። ግን እኮ ያለ መነጽሩ በጣም ቆንጆ ነሽ። ለምንድነው እንዳሮጌት የምትንኳተችው? እስኪ ራስሽን ጠብቂ። ምናልባት ለዚህ ሆን እንዴ ለዚህን ብላቹ አልታያልኩት እንዳለ መታደል ሆኖ ዝምበላቹ ራሱ ዘመናዊ ወንድ አይደለም። ግን ደግሞ የሚፈልገው እንደዛ አይነት ሴት ነው፣ እንደ ሄደን አይነት ማለቴ ነው። ግን የምርሽን እያወራች ነው ያለሹ። ብሊ ካላመንሽ ለምን አት ሞክሪው? እንደውም ነገ ትምህርት ቤት ስትመጪ ጸጉርሽን ተሰርተሽ፣ እንዲህ መነጽርሽን አውልቀሽ፣ ራስሽን ጠብቀሽ ነኝ። እስኪ እንዳይደን ምሳይ። እሺ አሁን በቃ መነጽሩን ስጪኝ ነው? አልሰጥሽም፣ እንደውም ከዛሬ ጀምሮ መለማመድ አለብሽ። እስኪ ቆይ አሁን እንዴት ነው ያችን ቀበጥ መምሰል የምችለው? አይከብድሽ። የደበረሽ ትመስያለሽ። ወይ ካልሆነ ቀለል እንዲልሽ ቡና ላፍላለሽ? እንዴ ዳጌት ሄዶ ነው? ከጋሽ ጋኩ መስሪያ ቤት ሄደዋል። ስለ ስራው ሊያሳየው። ለነገሩ ቤት ከሚውል ይሻላል አይደል? አንቺ ደግሞ ከሱ ጋር መቀራረብ በጣም አብዝተሻል። ትያክስትሽ ልጅ አሏሽም። ለቀቅ ያለ ባህርይ ያለው ሰው ነው። በዛ ላይ ሲዘፍን ድምፁ በጣም ያምራል። ያው አንቺ የቅርቡ ሰው ስለሆንሽ መክሊቱን እንዲያገኝ ብትረጂው ሀና

አሽሙር መሆኑ ነው። ደግሞ አንቺ ምን አድርገሽኝ ነው እኔ መሰራለሽ? እኔ ስ ግራ የገባኝ አይደለ፣ ያለ ጥፋት ይሄን ሁሉ መከራ መቀበሌ። ይሄን ያህል አስጠልችሽ አለው ማለት ነው። ካደረግከኝ አንጻር እንዲያውም ምንም ነገር አላደረኩ። ለምን ይመስልሻል? ማድረግ ያቃተሽ፣ ምክንያቱም ካደረግሽብኝ ይልቅ ያደረግነው ስለሚበልጥ ነው። ይልቅ ዛሬ አቶ ሰለሞንን ላገኘው ሲሄድ መኪና ውስጥ አንድ ቆንጅዬ ልጅ አየውኝ። በጣም ነው የምታምረው እ ትንሽ እንኳን ደንገጣቲም። ለስራ ሂደ፣ ባንዴ ወደ ሴራ ገባህ አይደለ? ስለምን ሴራ ነው የምታወሪ? ይልቅ ወደ መኪናው ጋር ሲሄድ እኔ ሰው ያለ አልመሰለኝም፣ ግን ጠጋ ብዬ እንትን ስል ከንፈር ለከንፈር። አረ እዚህ ጋር እንኳን ደንገጥ በይ እንዴ ምን ሆነሻል? ትሰማኛለህ? ባሊን አውቀዋለሁ። እሱ እኮ እንዳንተ አይደለም። እሱ እንኳን ዳጊም በሌላ ሴት የሚጠረጠር አይደለም። ይልቅ ሰራተኛዋ ጆፌዋን ሳጥልባት ቀር ቅናት እንደሆነ እንዲ የሚያንጨረጭርሽ መቻጣሁት። ይልቅ ከመጨረሻው ልጀምርልሽ። ሚስጥርህን ሰምቶ ለሚስትህ እንዳይነግራት ፈራህ። ቃል በቃል እንደዚህ ነበር ያለችው። መቀበጣጠረህን አቁ። ቤቱን ለቀውጣልኝ ይልቁንስ እውነቱን ነው እየነገርኩሽ ያለሁት። ከፈለግሽ እማማ ትሙት ብዬ ልምልልሽ እችላለሁ። በዚህ መሀል ላይ የውሸት መማል ጀመርክ ማለት ነው። ለነገሩ ከተበላሸ እኮ ከረምክ። አቅም ስለሌላት እየከፈልኩ ማስተምራት ልጅናት አለኝ እውነቱን ነው። ለነገሩ ሰለሞን እንዴት ሊዋሽ ይችላል? አሁን ለእኔ መተህ እንዳቃጠርክ ለሰለሞን ብነግረውስ እርግጠኛ ነኝ አቃጣሪ ብሎ ከዚህ ቤት ያባረኛል። ስለዚህ ፈተና ልስጥሻ። ምን ፈተና? እውነቴን ነው ምልሽ። አንቺ ጨክነሽ ይሄንን ሚስጥር ለሱ የምትነግሪው ከሆነ እማማትሙት እሱ ባባረኝ እንኳን እኔ ከዚህ ቤት ራሴ ሻንጣዬን ይዤ ነው የምወጣው። አትነግረውም ብለህ አስበው ከሆነ ተሳስተሃል። ስለዚህ ንገሪውና እኔም በጊዜ ሻንጣዬን ላዘጋጃ። ጥሩ፣ እንግዲያውስ ሲምጣና እናያለን። የእውነት ግን ልጅቷ መታ ነበር እንዴ?

ነበርሽ ነው። ከትር ቤት ከመጣሁ ጀምሮ እኮ ቤት ውስጥ አልነበርሽም። አፈር ልብ ላይ ኔ ልጅ ምግብ ሳልሰራልሽ ወጣሁ አይደል? አሁን ገብቼ ቆንጆ እንቁላል ጠብስልሻለሁ። እሺ እማዬ፣ ምግቡን እኔ ሰርቻለሁ። አንቺ ግን የት ሄደሽ ነው ይሄ ሁሉ ሰዓት? ልብስ ነበረኝ የሚታጠብ፣ እሱን ላጥብ ሄጄ ነው። እማዬ፣ እንደዚህ እያመመሽ ልብስ ልታጥቢ ሄጃለሽ? ቆይ ግን አንቺ መቼ ነው ለራስሽ የምታስቢው? አሁን ደህና ነኝ፣ ይልቅ ለእኔ መጨነቅተኝና ስለ ትምህርትሽ አስቢ እማዬ፣ ትምህርቱን አቁሜ ስራ ልስራ ብልሽ፣ አይ እንግዲህ አሁን ገና ልታሳሚ የሚኝ ነው። ያ አባት ተብዬው ጋር ድርጅት ውስጥ ስራ እንዲፈልግልኝ ላናግረው ይዤ ነበር። ከዚህ ሰውዬ ጋር ትገናኝ ብልሽ አሻፈረኛል። ሻርል እንዴ፣ ቆይሽ ታሪ፣ ለምንድን ነው በስሙ እንድጠራ ያደረግሽኝ? ካልሆነ ደግሞ ከዚህ በኋላ በአንቺ ስም ብለኝ። ዘርፌ ተብዬ መጠራት ነው የምፈልገው። አሁን ይልቅ መንገድ ላይ መለፋለፉን ተውና ወደ ቤታችን እንሂድ። የድሮዋ ሚስቴ በጣም ድምጼ ትወደው ነበር። ወደ ውስጥ ገቢ ልሽ እንጠራሻለን። ገርማ ሀልጋች ሰለሞን እኔና የልጄ እናት የቴድሮስ ታደሰን ሙዚቃዎች በጣም ነበር የምንወድ የነበረው። ብዙ ትዝታ አለን። ማዕድ ላይ ሙዚቃ ማንጎራጎር እኮ በጣም ነው። ተረጋጊ ሰላም ምን ይሻል ሰሌ፣ እውነቱን ነው? ተረጋጊ። እንጂ ነው ወይስ ለጋሽ ሰለሞን የምትነግሪው ነገር አለች። ለእኔ ደግሞ ምን ልትነግረኝ ትችላለች? እኔ እና እሷ ተወራርደን ነው። ምንድን ነው የተወራረዳችሁት? በያ ንገሪው እንጂ ጋሽ ሰሌ እኮ እየጠበቀች ነው። ምንድን ነው ሰላም? ችግር አለ እንዴ? ወይ የጨዋታችንን ህግ አፍርሽ። እኔ ልንገረው። እናንተ ሰዎች ምን ሆናችኋል? እያስጨነቃችሁኝ እኮ ነው መናገር የምትፈልጉትን ነገር ለምን በግልጽ አትነግሩኝ? አይ እኔ እኮ ሳሊና አፈቅርሃለሁ ስለው እሱ መልሶ እኔም አፈቅርሻለሁ ይለኛል ስለው በዛኔ ተወራረድ ነው በቃ። ምን እውነቷን ነው። ድንገት አፈቅርሃለሁ ብትዩ ደሞ ይሄንን ያልሽው ምን ፈልገሽ ነው ይልሻል ነው ያልኳት። እና እናንተ ምን ብለህ ተወራረድክ? ያው እኔማ ድንገት አፈቅርሃለሁ ስትዩ ዘሞ ዛሬ እንዲያልሽው ምን ፈልገሽ ነው ይልሻል ያልኳት። አይገርምም? እኔ መቼም እንደዚህ ያለት የኔ የሆነ ሁሉም የእሱ አይደለም እንዴ? የኔ ፍቅር በጣም እወድሻለሁ የኔ ፍቅር የኔን። ቆይ በጣም ይገርማል ፍቅራችሁ። ምንም፣ አምሮብሻል። አመሰግናለሁ። እሺ፣ ደግሞ እንደ ልማድሽ እዚህ ምን ትሰራለህ? ለነገሩ እዚህ መምጣቱን ለምን ጨዋታለህ? ካህና ጋርማ እኮ የሆነ ነገር እንደጀመርክ ቅናት ባይደርስብኝም በደረሰባቸው ሰዎች ላይ ይቻለሁ። ነግሬ ያለሁ፣ እርቀትህን ጠብቅ። እሺ እጄ ልታቃጥኝ ነው? አንተ ስታቃጥለኝ አይደል የኖርከው። ገና መንገድ ጀመርኩኝ እንጂ አናቱ ላይ እንኳን የደረስኩ አይመስለኝም። ቆይ ግን አንተ ምንድን ነው አላማ? ቆንጆ ሴት፣ ቆንጆ ሀብት፣ ቆንጆ ገንዘብ። ሲጀመር አመጣጥህ፣ እኔ መች ጣፋኝና አልጨረስኩም ይሄ ሁሉ ምኞት የአንድ የወንድ ልጅ ምኞት ነው። ከእነዚህ ሁሉ ምኞት ግን የኔ አንዱ ብቻ ነው የሆነው፣ እሷም ቆንጆዋ ሴት አንቺ ብቻ። እንግዲያውስ ምኞትህ ቅዠት ብቻ ሆኖ ይቀራልቺ ራሷ እንዲለለቅ ሾት አልቆጭ እባክህ ልቀቀኝ፣ ልቀቀኝ በእናትህ በሷ ቤት እኮ ዘነጣሙታለች ብያቸው። አሁን እንኳን እየሳቀችሁት በይ ነው እዚህ ሁሉ ነገር ውስጥ ደግሞ የከተትሽኝ አንቺ ነሽ። እላየሽ እምለይ ቅድም ስልክ በት አሁን መጣች ደግሞ። ደህና አርፍ የተቀመጥኩትን ልጅ ልታፈራርስኝ። አንደኛውም በቃ ደፈር ይበልና ተናግሪ ጣለ ወይ፣ ካልሆነ ደግሞ ደብቀ እንደምትሰጠኝ የጥያቄ መልስ መሰለኝ። ደግሞ ዛሬ እንዴት ነው ያማረባት። አንዳንዴ የማሳስቡ በቃ የኔን ልብ ቀጥ ለማድረግ ብላ እንደዚህ አምሮባት የምትመጣ ነው ይመስል ፍሊ ጸጥታ። ድምጿ እራሱ እንዴት እንደሚያምር ሰማው፣ ሙዚቃ በለው። ትላንትና ምን እንደ ተማረ የሚነገኝ ተማሪ አለ? አንተ ትላንት ክላስ እንዳልግ ቦታ ቃላል አላግለም ራስ ተውጠ እዚህ ክፍል ውስጥ ከታሪኩ ውጭ ተማሪ የለም? እንደ ሁሌ ላይ አንድ ይህም ነገር አይሰለቻችሁ? ሳኮና ፈንቃ የገባላት ጸጥታ። እሺ ታሪኩ፣ ቲቸር እኔ ጓደኛ የደፈረበልና፣ ተናገር። አንተ ምን ችግር አለ? እኔ ታሪኩ አፈዳው እያልኩ ነው። እኔ አንቺን እኔን ምን አፈቅርሻለሁ ምን ከአንቺ ማለት ከእርሶ ከአንቺ ፍቅር ይዞኛል። አንተ የማትረባ ቆይ፣ እንዴት ብትደፍረኝ ነው ማይረባ ነገር የምትናገረው? እንደዚህ በቀላሉ ምንላቀቅ እንዳይመስልሽ። ታሪኩ ምን ሆኗል? እጅ ነው ተቀረህ? እኔ እንጃ። ትናንት አልነበሩም ማለት አልነበርኩም፣ አልመጡም ለምን ነበር እጅ ነው ያወጣው? እንትን ምንድን ነው መጸዳጃ፣ ሽንት ቤት ማለት እርስዎ ቢፈቅዱልኝ ብዬ በትህትና እጠይቃለሁ። ሸና አንቺ ምን አለብሽ? እኔ እዚህ በፍቅርሽ እንዳለሁ ሳቂ፣ እንዲሁ በምን ቀን የሆነ አንቺ ነች የተለከፍኩት። ሳቋ ደግሞ እንዴት ያምራል። አንድ ቀን ግን ህልሜን ሆን አድርጌው የውስጤን ተነፍስልሻለሁ፣ ቢያንስ ማርክ ብቀንሽብኝ